እውነት ለመናገር አንዳንዴ መልካም ሰዎች ለምን እንደማይቆዩ ግራ ነው የሚያጋባኝ። በነገራችን ላይ እንግዲህ የእኚህ አባታችን እረፍት ጧት ስነሳ ከእንቅልፍ ያየዋቸው የምር አጋጣሚ ሳይ እሳቸውን ነበር ያየው። ነው ውሸት ነው የመሰለኝ፣ ምክንያቱም ያለውን ሰው በውሸት ስለሚገሉት እኔ ማመን አቅቶኝ ራሱ አይ ውሸት ነው በሉኝ ምናምን ብዬ ነው ኮምቼ ወጣሁት እንጂ እንደዚህ ማላካበድኩኝም ነበር፣ እውነት ለመናገር እና ቀድሜም ቪዲዮ መስራት አልፈልግም። ለምን ስላላየሁት ነገር መናገር ስለማልፈልግ እርግጠኛ ስላልሆንኩት ነገር ማለት ነው። ነገር ግን ቲክታክ ላይ እየተዘዋወረ ያየሁት የእኚህ አባት እረፍት እውነት ስነእንጃ። አሁን ራሱ እውነት ለመናገር ማመን ራሱ አልቻልኩም። እኔ ዓለም ግን የምር ዓለም አንዳንዴ አንዴ ታዳላለች። በቃ መልካም ሰዎች አይቆዩም። ለምንድን ነው አይታችኋል? ወይስ የትም የትም የትም የትም የትም ቦታ ቢሆን መልካም ሰዎች አናገኛ አይቆዩም። በቃ አርቲስቶች ብንል ለሰው የሚረዱት ለምሳሌ ከነማዲንጎ አፈወርቅ መሪም ጓፋ ወርቃሁን ለብዙዎች እንጀራ የሆነ አባት ወንድም ነበር። እንዲሁም እነ ታምራት ደስታ በውስጣቸው ብዙ ነገሮችን የሚሰሩ ወንድሞች ነበሩ። ነገር ግን እነሱ ራሱ ገና በልጅነት እድሜያቸው ነው እየተቀጩት። እዛ በሻገር ደግሞ እንግዲህ እኚህ አባት ሁሉንም በአንድ አይነ የሚያዩ አባት ነው ያጣናቸው ናቸው ማለት ነው። እኔ እንጃ ከምን ጀምሬ ከምን እንደምምል አላቅም። በጣም ነው የደነገጥኩ። ታስባችሁታል። ፈጣሪ ሆይ። ሰላም ሰላም። ውድና የተከበራችሁ የቻናሌ ቤተሰቦች እንዴናችሁ፣ ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ዛሬም እንደተለመደው ያው በሚደብር ቪዲዮ ብመጣም ነገር ግን የራሴን ሀሳብ መግለጽ ስለፈለግኩኝ ነው ማለት ነው። እንግዲህ እኚህ አባት በምስሉ ያየናቸው አባታችን የእውነት ኔንጫም ከምን ጀምሬ ከምንም እንደማወራ ራሱ ግራ ነው የሚያጋባኝ። የእውነት ምናለ ውሸት በሆነ ሁሉ እያልኩኝ ነበር ኤቨን ራሱ አሁን ራሱ ማመን አልቻልኩም። ነገር ግን እጅግ በበርካታ ሶሻል ሚዲያ እየተዘዋወሩ ሳይ በጣም ነው ልብ የተነካ በጣም ነው ያዘንኩት። የእውነት ውሸት ነው ብሎ ውሸት ነው በሉኝ ሁሉ እያልኩኝ ነው። አተበ ኮመንት ራሱ ውሸት ነው በሉኝ። እንዴት እውነት ነው ትሉኛላችሁ? ይህብርን አላቅም ዓለም አንዳንዴ እንዴት እንደምታዳላ እንደምታደላ ራሱን ያላውቅም። እውነት በቃ መልካም ሰዎች አይቆዩም። በቃ በቃ ጥሩ የሚሰሩ ለሀገር የሚጠቅሙ ጥሩ የሚሰሩት ሰው ሲጣላ የሚያስታርቁትን፣ ሁሉንም ሙስሊሙንም ክርስቲያኑንም በአንድ አይነት የሚያዩት ወንድሞቻችን እህቶቻችን ግን አይቆዩም። በቃ ህሳ የሚቆዩት ሀገር የሚያፈርሱ፣ ሀገርን የሚያቃጥሉ፣ ሀገርን የሚሸጡ፣ ወገንን የሚያሰቃዩ፣ ምንም የማያውቀው ምስኪኑን ማህበረሰብ የሚያሰቃዩትን ግን ይኸው ተቀምጠዋል እንደ ሀውልት ማለት ነው። ደም ለእነሱ እንትናቸው ምርቃታቸው ሆኖ ማለት ነውና እኔ በጣም ነው ያዘንኩት። የእውነት ምንም በቃ ምለው ራሱ በጣም ነው ቃላት ያጠረኝም። እኔ እንጃ በቃ በየፌስቡኩ በየቲክቶኩ በየዩቲቡ ስንሰማ ስንገባ በቃ መልካም ዜና አንሰማም። ጎበዝ ምንድን ነው እርግማናችን? በጣም ኃጢአታችን በስተዋል። ምክንያቱም የሰው ልጅ ደም እየፈሰሰ ነው በሀገራችን እንደምታዩት፣ የሴት ልጅ አስራ ዘጠኝ አመት ወጣት ሮጣ ያልጨረሰች ጡቷ እየተቆረጠ ነው። ብዙ ነገር እንደ በግ እየተገፈፉ ነው። ድሮ እኛ የምናውቀው በግ ሲገፈፍ ነው የምናቀው፣ ከብት ሲገፈፍ ነው የምናቀው። አሁን ይኸው ፋሽኑ ወደ ሰው ተቀይሮ ኢትዮጵያ ሀገራችን በደም እየጨቀየች ነው፣ በደም እየዋኘች ነው። ምናልባት ማካበድ ይሆንና የምንበላው እህል ራሱ በደም ነው ብል ምንም ማካበድ አይደለም። ምክንያቱም ዜጎች በየቦታው ነው የሚገደሉት። ቦታ አይመርጥም። በተገኘው አጋጣሚ ነው ዜጎች እየተገደሉ ያሉት። ስለዚህ ታዲያ የእነሱ ደምና ህሉን ለምን አያበቅለውም? ማዳበሪያም ራሱ መቀበል አይጠበቅባቸውም። ምክንያቱም በደም የሚበቅለው እህል ነው። እና እኔ ብቻ አላቅም፣ በጣም ነው ተሰማኝ። የኛ አባት እረፍት በጣም ተሰምቶኛል። እንደ ሰውኛ ምለው ራሱ ነው ቃላት የጠፋብኝ። እውነት እንጃ ለምን እኔ ግራን የሚገባኝ አንዳንዴ እንዴት መልካም ሰዎች እንደማይቀመጡ ጥሩ ሰዎች እንዴት እንደማይቀመጡ እኔ አላቅም። በቃ ጥሩ ሰዎች እና ያለን በቃ እንደዚህ ሆነ እንደዚህ ሆነ እንደዚህ ሆነ እንደዚህ በጣም ያሳዝናል። ያለው ነገር ማርያም በጣም ተሰምቶኛል በቃ ከምለው በላይ ከምለው በላይ እና ከአቅሜ በላይ ነው የሆነብኝ። እውነት ለመናገር እኔ እንጃ በስመ አብ ወወልድ መንፈስ ቅዱስ ማመን እራሱ ነው ያቃተኝ። ውሸት ነው በሉኝ እስከምል ድረስ እኔ እንጃ እስካሁን ራሱ አላመንኩኝ። ክርስቶስን ያላመንኩኝም ፈጣሪ ወይ እኔ ስፋ ግን ታመው ነበረ ጎበዝ፣ ታመው ነበር። እንዴት ህመማቸውን ሳንሰማም? በነገራችን ላይ ጥሩ ሰው እኮ አይታመምም እኮ ይህን ታውቃላችሁ። ምክንያቱም ህመም እንግዲህ ያው ከእግዚአብሔር በቃ ከወሰደ ህመም ጥሩ ሰዎችን አያሰቃያቸውም። ያሰቃያቸውም፣ ታውቃላችሁ አይደለም? ጥሩ ሰዎችን አያሰቃያቸውም። በቃ በቶሎ ነው እንትን የሚላቸው። ግን ህመማቸውን ሳንሰማ እንደዚህ ረፍታቸው መስማቱ የእውነት እኔ በጣም ነው የሚያሳዝኑ፣ በጣም ነው የተሰማኝ። እንደ ሰውኛ ትልቅ አባታችን ናቸው፣ አስታራቂ ናቸው፣ በምንም የማይቀየሩ በቃ ሁሉንም ክርስቲያኑንም ሙስሊሙንም በአንድ የሚያዩት ናቸው። እውነት እኚህን አባት ማጣት ማለት እጅግ በጣም ልብ ይነካል፣ በጣም ያማል። ልብ ነው ስብር የሚለው በዚህ ልክ መሆነ እንጃ፣ ብቻ ምን እንደምል አላውቅም። የሆነ በጣም ግራ የሚያጋባኝ ፈጣሪ እንግዲህ ምንም ማድረግ አልችልም፣ አንችልም። እግዚአብሔር ያመጣውን እሱ ሲወስደው ለምን እንደዚህ ያደረግህ ብለን መቼም ከእሱ ጋር ክርክር አንገጥም። ያው እንግዲህ በሰላም ነፍሳቸው ትረፍ ከደጋጎቹ ጎን ትረፍ ነው የሚባለው። እንግዲህ በኛ ያው ሌላ ምን እላለሁ? ምንም ማለት አልችልም። በእውነቱ ከሆነ ምክንያቱ ጫፍ ብቻ በጣም ከባድ ነው። ለማንኛውም ቤተሰቦች እንግዲህ ብዙ ወሬ ያላወራባቸው በነገራችን ላይ ስለተሰማኝ ማወራው እራሱ በቃ ያክል ትፍትፍ ትፍትፍ ትፍኝ እንደዚህ፣ አንዳንዴ ስሜታዊ ሲሆን ራሱ ወሬው ራሱ ይጠፋብኛል። አስባችሁታል ማለት ከድንጋጤ አንጻር ነው ማለት ብቻ፣ በጣም ከባድ ነው። የምናየው ሁሉ የምንሰማው ሁሉ በጣም ያሳዝናል። በተለይ አሁን ቤተሰቦን ደሞሁን በእነዚህ ልጆች ዙሪያ ራሱ በተገደሉት በጣም ልብ የሚነካ ቪዲዮዎች እየወጡ ነው የሚያሳዝኑ ቪዲዮዎች ህጻናቶች ተትተው እናቶች እየተገደሉ ምናም በቃ ይሄ ነገር ወይ ፈጣሪ ወይ አረንዶ እግዚአብሔር አምላክ ይህንን ጦርነት እኔ መቼ እንደሚያበቃ አላቅም እግዚአብሔር አምላክ እንዲሁ ብንያርግልን ይህን ሰውዬም እንዲሁ ፈጣሪ አምላክ እንዲሁ ድራሹን ያስጠፋው እንዲሁ እግዚአብሔር ወገን አለቀ ውብስ ወገን እየገደሉ ማን ነው የሚገዛ እኔ ግርም የሚለኝ ማን ነው የሚገዛ እንዲ ረፈጣሪ አረንዶ እግዚአብሔር እኔ እንደዚህ የሰው ህይወት የሚጫወቱ ቤት ሰዎች እንደው እግዚአብሔር እጃቸውን ይቁመጣቸው እጃቸው ሽባ የሆነ አፈር ብሎ። የእውነት የሰው ልጅ እንደበግ እየገፈፉ ነው። ምን አይነት እንደሆነ አላውቅም። በጣም ነው የሚያሳዝነው ያለው ነገር ብቻ ከባድ ነው የምር። ያሁላችሁ ሰላማችሁ ይብዛልኝ፣ ቤተሰቦች በጣም ነው የምር የተሰማኝ። ብቻ ያላቅም እግዚአብሔር ኢትዮጵያን ሰላሟን የሚመልስልን በስደት ያለ ነው። ፈጣሪ በቃ ይበላን ስደት በቃ ይበላን፣ ሀገራችን ሰላም ያደርግልን። እና ያው ሰላማችሁ ብዛ። በተፈጠረው ነገር ባዝንም ግን ምን ማድረግ ይቻላል? ፈጣሪ ያመጣውን እሱ እንትን ሲለው ደግሞ ከእሱ ጋር ደግሞ እኛ ክርክር አንገት ነው የሚሆነት። እና ያለው ነገር ይሄ ነው። ሰላማችሁ ብዝ ትትርፍርፍ ይበልልን። እናመሰግናለን ሁላችሁንም ስለነበረን ጊዜ ነው ብለው ሌላ ምንም የምለው ነገር የለኝም። ፈጣሪ ቤት ግቢ። በየጊዜው የምንሰማው ነገር ሁሉ በቃ ዝግለንን ምንሆንን የሚልናል። ለጀሮ የሚሰቀጥጥ ነገር እኮ ነው የምንሰማው። አርባአራቱ ምን በለው ስማአሟል ደግሞ ስከፋቸው አምላክ ወይኔ አለ ያገሬ ሰው።